ሰላም ጤና ይስጥልን፣ ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀረበ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ከአንድ ቢሊዮን ዶላር አበዳሪዎች ጋር መደበኛ የዕዳ ሽግሽግ ድርድር ጀመረች።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 የቦንድ አበዳሪዎች ኮሚቴ ተወካዮች እንዲሁም ምላሽ አልሰጡም። ለመሰረተ ልማት ግንባታዎች እንደሚውል የተነገረለት የቦንድ ሽያጭ በ10 ዓመታት ተመልሶ የሚከፈልና 6.625 በመቶ ወለድ ያለው መሆኑ በወቅቱ ተነግሮ ነበረ። ኢትዮጵያ ያወጣችውን ቦንድ 50 በመቶ የአሜሪካ ባለሀብቶች፣ 35 በመቶ የእንግሊዝ ባለሀብቶች፣ 14 በመቶ የአውሮፓ ሀገራት ባለሀብቶች እና ሌሎች ገዝተዋል። በውሉ መሰረት ኢትዮጵያ በ2016 ዓ.ም የቦንድ ብድሮን ክፍያ መክፈል ያልቻለች ሲሆን በቡድኑ ሃያ የጋራ ማዕቀፍ በኩል የዕዳ ሽግሽግ እንዲደረግ መርጣለች። በዚህም አካሄድ የሁለትዮሽ ብድር ዩሮ ቦንድና ሌሎች የንግድ ብድሮች አንድ አይነት አመላለስ አላቸው። የኢትዮጵያና መንግስት ከቦንድ የኢትዮጵያ መንግስት ከቦንድ ግዥ ጋር እንዳለ ሽግግር ማድረጊያ መንገዶች ለመለየት ለወራት ንግግር ሲያደርግ ቆይቷል። በቦንድ ገዢዎች እና በተበዳሪ መንግስታት መካከል አሰሪ ያልሆነ አሳሪ ያልሆነ ጊዜያዊ ስምምነት መፈረም መደበኛ ድርድር ለመጀመር እንደሚያስችል የጠቀሰው የሮይተርስ ዘገባ፣ በዚህም ሁለቱ ተደራዳሪዎች ተጨባጭ የስምምነት ብሎ በማሰር እና ድርድሩን ለሶስተኛ ወገን ከማውጣት ይገደባሉ። ባለፈው ዓመት ሐምሌ ወር ላይ መንግስት የዕዳ ሽግግር ስምምነቱን መደበኛ ማድረጉን ያሳወቀ ሲሆን ገንዘብ ሚኒስቴር 35 ቢሊዮን ዶላር ገንዘብ እንደሚከፍል አስታውቋል። ከዚህ ቀደም ከቦንድ ገዢ ጋር የተደረገ ድርድሮች በተለይም በመንግስት የመክፈል አቅም ዙሪያ አለመግባባቶች የነበሩ ሲሆን የኢትዮጵያ መንግስት አበዳሪዎች ማስተካከል እንዲያደርጉ ሲተሲ ወተውት ቆይቷል። መንግስት ከዚህ ቀደም የዓለም የገንዘብ ድርጅት አይ ኤም ኤፍ የብድር ትንተናን በመጥቀስ አበዳሪዎቹ 20 በመቶ ወለድ እንዲቀንሱለት ምክረ ሀሳብ አቅርቧል። ይሁን እንጂ የአበዳሪ ቡድን ወኪሎች የሀገሪቱን የውጭ ንግድ መረጃ በመጥቀስ ሀሳቡን ውድቅ ያደረጉ ሲሆን የአከፋፈል ጊዜውንም ማስተካከልና ሌሎች እርምጃዎች መውሰድ ይቻላል ብለዋል። በቅርብ ወራት በመንግስት ይፋ የሆነው ጠንካራ የውጭ ንግድ ሀዞች የቦንድ ገዢዎች ሀሳብ የሚደግፉ ቢሆንም አይኤምኤፍ አነስተኛ ድጋፍ እና የውጭ ቀጥተኛ መዋለን ዋይ ፍሰት የክፍያ ትንቢያውን ስጋት እንደሚደቅን ማስጠንቀቂያ አውጥቷል። ባለፉት ሁለት ዓመታት ኢትዮጵያ በ2007 ዓመተ ምህረት ለሸጠችው የአንድ ቢሊዮን ዶላር ቦንድ መክፈል የነበረባት ወለድ መክፈል አለመቻሏ መነጋገሪያ ሆኖ ነበር። መንግስት በቦንድ ሽያጭ ላገኘችው ብድር መክፈል ያልተቻለው በገንዘብ እጥረት እንዳልሆነ ይልቁንም ሁሉንም አበዳሪዎች በበኩሉ ለማስተናገድ መሆኑን በወቅቱ አስታውቋል።